ብላኮ ተስፋ አላት፣ የምር በጣም ኢትዮጵያ ተስፋ አላት። የአርቱ ዘርፍ ላይ ተስፋላት አላት፣ እንዲህ የሚያስለቅስ የለቅሶ ሲን ሲኖር የሚሰራላት በጣም በጣም ተስፋ አላት። ብርቱካንና ኢቢኤስ ከለሮ እኮ ይመሳሰላል፣ አይመስላችሁም? ስለሚመሳሰል ነው። አሁን እዚህ ጋር ስለሚዲያ ስናወራ ኢቢኤስ እንደ ተቋም በጣም ብዙ ማህበራዊ ጥሩ ጥሩ ነገሮችን ሰርተዋል። በቅዳሜን ከሰዓትን ከኛ ጋር ላሉት ሁሉም በጣም በጣም በጣም ይቅርታ የሚል መለስ ጉድዊል የሚባል አለ። በቢዝነስ ሀሳብ ውስጥ ጉድዊል ይጠፋል አንዳንድ ጊዜ። ልጅቷ ትክክል ነች የተናገረችው ብሎ የሚሉ አካላትና ትክክል አደለችም ብሎ የሚናገሩት አካላት የሆነ ማህበረሰብን መወገን ሳይድ ማድረግ የሚፈልጉ ናቸው እንደ ሰው ግን እኔ እንደዛ አለች በቃ እዚህ ጋር የተረዳሁት አንድ ነገር ምንድነው ሰዎች ስትሞቱ እስከ መቃብር ድረስ እየየየ ያሉ ያደርሷቸዋል መቃብር ጋር ስትደርሱ እናንተ ናቸው መቃብር ውስጥ የምትገቡ እሷ እንግዲህ ዶክመንተሪ ተሰርቶባታል ኢቲቪ ላይ ከዛ በኋላ እኔ የመውሸት ነው ድራፕ አለች እንግዲህ አለች ማመን ነው እንግዲህ ወይኔ ውስጥ አያ ምንም የኔ ውስጥ ተጠራጣሪ ነ እኔ ግን ሙሉ ጤነኛ ነኝ፣ ዊዛውት ልቤ ውጭ ሙሉ ጤነኛ ነኝ፣ ዊዛውት ዊዛውት ከልቤ ውጭ ከባድ ነገር ነው የተፈጸመው። በዚህ ሳምንት በጣም በጣም አስገራሚ ያነጋጋሪ ነገር። የአሁኑ ለቅሷችንንስ ማነው የሚመልስልኝ? በተለይ የሎዳ ለቅሶ በጣም ነው በቃ የሚያሳስበው ብቻ ወዴት ወዴት ነው ያስብላል፣ ወዴት ነው ሰላም፣ ሰላም ጤና ይስጥልኝ ቤተሰቦች እንደምን አላችሁ፣ እንደምንቆያችሁ፣ እንደምንሰነበታችሁ፣ ዛሬም ተመልሻለሁ። በዛሬ ቪዲዮዎቻችንም ምርጥ ምርጥ ቪዲዮዎችን እየተመለከትን አብረን አብረን ቆይታ እናደርጋለን። እንደተለመደው ምርጥ ምርጥ ቪዲዮዎችን እንመለከታለን። ሀሳብ አስተያየቶቻችንን እንለዋወጣበታለን። በጣም ማነጋገሪያ የሆኑ ሶሻል ሚዲያ ላይ የነበሩ በዚህ ሳምንት እንመለከታቸዋለን። አብረን ቆይታ እያደረግን ማለት ነው። እንግዲህ ቪዲዮ መጨረሻ ላይ ሀሳባችሁ እንዳስቀምጣላችሁ በጨዋ መልኩ እንዳልኳችሁ ቪዲዮ ላይክ በማድረግ ጀምሩ። ለዚህ ቻናል አዲስ ከሆናችሁ እና ለመጀመሪያ ጊዜ ቻናሉን የምትመለከቱት ቻናሉን ሰብስክራይብ ማድረጋችሁን በፍጹም በፍጹም እንዳትረሱ፣ ፕሊስ እንዳትረሱ ሰብስክራይብ ማድረጋችሁን። ወደ ዛሬ ቪዲዮቻችን እንዴት። እኔ ግን ጀለስ ሴቶች የሚያስፈልጋቸው ገንዘብ ነው ወይስ ወንድ ነው ገንዘብ ያለው ሁለቱም መሳኝ ናቸው። ወንድም ገንዘብ ግን ጎን ለጎን እንፈልጋለን ነው። አብዛኞቻችሁ እንደዛ ነው የምትሉት። እንኳን ደህና መጣችሁ። እስኪ ፍቅርህን ግለጽላት። ገና ከተዋወቅን ሀያ አራት ሰዓት ቢሞላልም ሽብሬ በጣም ወድሻለው። ከባድ ጥያቄ ነው። ፍቅሬን መግለጽ አልችልም። ማል ሞት ቀላለሁ እና ሃው ሜኒ ታይምስ ዴስካምት ሚ ይቻቻቱ ጌዘር ኢሞሽን አደረከኝ፣ ማለት በጣም ወድሻለሁ ፍቅረኝ ሽብሬ። ይገርማል ቡሌ ሆራ ዩኒቨርሲቲ ነበር፣ ቡሌ ሆራ ዩኒቨርሲቲ እሷ ወቸሞ ዩኒቨርሲቲ ናት እና ዲስታንስ አልገደቡም። ገብቷል። ከወቸሞ እስከ ቡሌ ሆራ ያለ ፍቅር ነው እና ሞት እኮ ቀላል ነው። ገብቷል ማለት አልገባህም። ሞት ቀላለሁ ሃው ሜኒ ታይምስ ዴይስ ካም ቱ ሚ ላቪዝ ብላይንድ ሽብሬ ላቪዝ ብላይንድ ሽብሬ ኦድሻለሁ። እናንቺ ማ ዳቦ በሙዝ ማለ ዳቦ በሙዝ ላቪዝ ብላይንድ ኦድሻለሁ ሽብሬ። በቃ ሌላ ምንም ማለታችንም ና አመሰግናለሁ። ፍቅረኛ ከድር ማለት ለዩትዩብ ሳይሆን በቃ ከድር ማለት ለገና ከተዋወቀን ሀያ አራት ሰዓት ቢሆንም ማለት በይብ አይ ላቭ ዩ በይብ ከድር በቃ አይ ላቭ ዩ ፒሪየድ። ገብተዋል። ቺ ትራሱ ቢያደርግብኝ ምንም አይደለም ማለት። ክሩን መርፌ ውስጥ እያስገባ እጅ ከፍንድ ራሱ ቢይዘው ምንም አይደለም። ገብታችኋል ማለት። ኦ ማይ ጋድ ከድር፣ የህይወቴ ሀገር ውድ ባለቤቴ ሃያ አራት ሰዓት ውስጥ እንደዚህ የሚሆኑ ሰዎች እንግዲህ ከአመት በኋላ አሰቡ ተፋቱ የሚባሉና ፍርድ ቤት ወረፋ ይዞ የሚያጨናንቁት እንደዚህ አይነት ሰዎች ናቸው። ይህ እንኳ የሶሻል ሚዲያ ፍቅር ነው። ይህ ሰው የምታውቁት፣ አታሳልፉት። የፍቅር ታሪኩን እየተናገረ ነው። በጣም ፈርድ በጣም ደስ ምትለች እና ሀይ ምናምን ስላት አለች እና በጣም ሴሪየስ ቀምቅማ ሌለችም ተከተል ፋታ ከዛ ስላት አሁንም ሰፋችም ከዛ አንድ ቀን ነገ እፈልግሻለሁ ስላት አልመጣችም፣ አንሳፈፈችም። ቀጥታ ሄድኩት። ያ ፍሬንድ የተባለው የሀብታም ልጅ ነው፣ ምቾት ያሰቃየው ልጅ ነው። ከዚ በኋላ ምን አንድ ቀን ቤቱ ቀጥታ በጩቤ ወጋ። ከዛ በኋላ እርግፍ አርጎቷት ሶስት ዓመት ጓደኛ ስከዛ ሲደብርተቆት። ከዚህ በፊት አግብተሻል ወይስ መጀመሪያ ነው? ከዚህ በፊት ስድስት አግብቻለሁ። አንቺ አደብ ነው የሌለሽ ባህል አይደለም። እሰምኛለሽ፣ ስድስቴ? ምስራሽ ምንድን ነው ትሰራለሽ? ነጋዴ ነኝ። ያው ቻይና እመላለሳለሁ። አዎ እውነትሽ ነው። ገብቶሻል እንጂ አሁን የወንድ እርባና የለውም። ከብዛት ነው ትርፍ የሚገኘው። ስድስት አሪፍ አርገሻል። ለካ አደባለሽ። እኔ እኮ መጀመር አደባለኝ። ቲ ወንድ ሞልቷል። ወንድ ተሰልፎ ነው ያለው። እኔም ልጅ አለ። መልክ በኔ ነው የወጣው። ጸባይ የእናቱ መስሏል። እዛ ተወስጅውና ከሆነ ከሆነ እንደ ባል ይሆንሻል። አለበለዛ ደግሞ ኢንጂነሪንግ ተመርቃለሁ ላል ተበርቸሰለ ለሰራተኝነት ታደርጊዋለሽ ይሰማኛል። እሷ አሁን ንግድ ስትሰራ የስራ ሁኔታ ብሶት ብሶት ሊላት ይችላል። ባለቤት ስትል ምንም ምንም ብትልብ ችላህ መኖር ማሳለፍ በቃ እንደዚህ እንደዚህ፣ ወይኔ ወይ አንተ እንኖራለን። ይሄን ነገር አበላሽና እበላሃለሁ። ለራሲ ቆርሱ አያሳንሱ ነው። ነጋዴ መሆኗን ሲያውቁ በቃ የሆነ አሽሞነመኖት ንግግራቸው ሰው ተጨካክነዋል እኮ እውነት፣ ገላገያቸው እንጂ እስኪጋደሉ እንደ የምጠብቀው አገላገያቸው ወይ ነው። የመገላገል ባህላችን ግን እየጠፋ ነው። ይስ ሰው ሲጣላ በካሜራ ምታደርስ። ለማንኛውም ቪዲዮ ላይ ትንመለስ እና ኮሜንት እናነባለን ይትም

የአከራዮችሽ ልጆች ነው የሚመስል። ሁሉም ቦታ ነው ማለት ነው፣ የአከራይ ልጅ የሚያፈለው። ኧረ እኔ አልደምጠውም። አይ በልባን ነው የሚያጣፋው። ይት ደግሞ ወይ እኔ ያየሁት ጫማሽ ላይ የሚጀናጀኑት ዝንቦች ነው። ቤቱን እኮ ናሽናል ጂኦግራፊ ያደርግ መቼ ነው ዝንቦቹ ያየ ወይ ደግሞ ረዳ ሳክራው ሲገቡ ለምን አትቆጫቸው? ለምን ምትቆጣቸው? ራ ኮ ያምርሽ ነው። አንቺማ እባብ ኩል ኩል ኩል ትያለሽ፣ እንደ ዶሮ ይመቻቸው። ቤታቸው ሄደሽ ነው፣ ቤትሽ መጣው? ልጆችን ስርዓት ማስተማር የወላጆች ድርሻ ነው። አዎ፣ ቆንጥጫቸው፣ እጅ በጆሮ ቻርጀር የለሽ ግረፊያቸው። ኃላፊነትሽን በትክክል በአግባቡ ባለመውጣት እንግዲህ ቤትሽ ተሰብስበዋል። ነው የቀሩት። መመሪያቸው አሪፍ ነው ብለን እናስባለን። እንግዲህ እንደ አሁን ጎረቤት ሀገራችን ነች። ከእሷ ጋር ያለን ግንኙነት ጎረቤት መሆናችን ጥሩ ነው። እናቴ ድረሽ፣ ኧረ በኢየሱስ ክርስቶስ ግን። ከዛ አንፃር ደግሞ እኛ ወደ ውጭም ሂደን እንድንሰራ፣ እዚህም ወይም እንድንሰራ የሆን አድቫንቴጅ መፈጠር አለበት። አንቺ ዝም ብለሽ አትቀባጥሪ። በሰሜን ወጣ ምኖ ያለውን በጣም የገረመች ነው የገረመኝ ታሪክ ነው። የሆነች ሴትዮ ናት ባላላት። ከዛ ዶክተሩ ጋር ትሄዳለች። የሆነ ባሏ ብዙ አይረዳትም ምናምን ምናምን ነው፣ ግን ቴራፒ አይደለም፣ ኖርማል ሕክምና ልታደርግ ሄደች እና ምን ሆነሻል ግን ደህና ነች ሲላት ማንም አይላት አሁን ባሏ ሂ ዶንት ኬር። ከዛ እኔ እንደዚህ በቃ ምናምን ብላ አልቅሳ ከዛ ይስማታል ዶክተሩ ይስማታል ነው። ከዛ በቃ እሱ እንዴት ማድረግ ትጀምራለች ውሽማ ማለት ነው። ከዛ ሴም ቲንግ ባሏ ያደረጋትን ነገር ዶክተሩ ያደርጋታል። ለምን እች ሴትዮ ትራማን ያለባት? ትራማዋ ምንድን ነው ቤተሰቧ ላይ ምንም ብታደረግም ማትወደደው ሲገባሽ፣ እስቲ ይሄን አርጊና እንወድሻለን ምናምን ይሏታል። ግን እስቲ ላይ ወዳቱ የመጀመሪያ የገረመኝ ታሪክ ይሄ ነው። ሁለተኛው ታሪክ ደግሞ ቤተሰቦቿ በልጅነቷ ወይም በልጅነቷ አይዶ ነው ወንዲሁ ሴት አላስታውስም፣ ብቻ በልጅነቱ በልጅነቱና በልጅነቷ አሉና ማታ ማታ በጣም ይጣሉና እናትና አባቷ በጣም ይደባደባሉ ምናምን ይጨነቃሉ ልጆች ጎረቤት እስኪመጣ ምናምን። ከዛ ቤተሰቦቹ ማታ ይገባሉ ይተኛሉ፣ እነሱ ወረድ ይፈቱታል ይመጣሉ ከዛ ጠዋት ላይ ዝም ብሎ ይሳሳማሉ፣ ፍርፍር ይሰራሉ ምናምን ነው። ከዛ እንዴም ማ ማተጣልታትሽል ነበር እንዴም ነው ስታት እኔና ባልሽ ማ እኔና አባትሽ መሀል እኮ ጸብ የለም እኛ በጣም ነው የምንዋደደው ትላለች። ከዛ ይችልስ ታደግ ምን ትሆናለች? ሌሎች ውስጥ ትገባለች፣ ታገባለች ከዛ በኋላ ባሏ ቺት ያረግባታል፣ ባይኗ ታያለች፣ ጓደኞቿ ይነግራታል፣ ወንድሟ ይነግራታል ምናምን። ከዛ ባሏ ደግሞ ማታ ሲገባ እኔ ካንቺ ውጭ ምወደው የለም፣ ሰርግ ምወስደው ሴት አለ፣ እንትን ምወስደው ሴት አለ ካንቺ ውጭ ምናምን ይላታል። ሴትዮዋ ምን ብላ ታስባለች? ልጅቷ ምን ብላ ታስባለች? ምሰማውን ማመን ያለብኝ እንጂ ማየሆን አይደለም። ምኖኛ ያለውን ካላነበባችሁ ግዴታ አንብቡት፣ ግዴታ በቃ ሪሌሽንሽፕ ውስጥ ከመግባታችሁ ትዳር ውስጥ ከመግባታችሁ በፊት የሰውም ላይፍ ሚዝራብል ከማድረጋችሁ በፊት የእናንተ ሚዝራብል ከመሆኑ በፊት ምኖኛ ያለውን አንብቡ። አንቺ እራስሽ እኮ አነበብሽ እንጂ በደንብ እኮ በትክክል አላያሽም። ንግግርሽ አንዳንድ ቦታ ላይ ስክራች አለው። የምሬ ነው የምልሽ። ጋሸ እዩ ጩፋ ጉዳይ እንዴ፣ ለእኔ የሚታዘዝልኝ እነዛ ከሆነ የምሬ ነው። ቀልዶስ ቀልድ ነው። የሃይማኖት አባት ወታደር ስታዘዘለት ረላች። ለምን ታዘዘለት ምናምን ያው ሀይ ላይ ተስታየ ተደርጎ ነው ያለፈው ሚዲያ ላይ። ነገር ግን ይሄ ሰውዬ ከዛ በኋላ የሚናገራቸው ነገሮች ሆነ እንዴ አነስተኛ ጦርነት በሉት የኢትዮጵያ የወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አስጠንቅቋል። ኮንፈረንስን አስመልክቶ በጦር መሳሪያ አንድ አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮት ውጭ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ይፋ አድርጓል። የካውንስሉ ጽህፈት ቤት ኃላፊ ፓስተር ጌትነት ለማ በዚህ ዙሪያ ላይ መግለጫ ሰጥተዋል። እንደዚህ አይነት አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞች የመቃብር ስፍራ የላቸውም፣ የማምለኪያ ስፍራ የላቸውም። እሱን አድርጉልን ብሏል። ጦሩ የመንግስት ነው፣ ሰራዊትም የመንግስት ነው። እጀባል አያስፈልግም ሲሉ ነው የተናገሩት። እጀባው ትርጉም አልባ ነው። ከመጽሐፍ ቅዱስ ውጭ ነው። በጦር መሳሪያ መታጀብ ትርጉም የለውም። ፍርሃት ሲኖር ነው መታጀብ የሚመጣው። አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግሩ የሚፈጥርብኝ ህዝብ ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌልን ለመስበክ ከሆነም እጀባ አያስፈልገውም ሲሉ ተናግረዋል። የበሻሸው አብይና የሾለው ነቢይ በተራጫጫጣ አይጠፉም ሲል ነቢይ እዩ ጩፋ ትላንት ከኢትዮጵያ ወንጌላማኞች ቤተክርስቲያን ካውንስል ለቀረበበት ቅሬታ ምላሽ ሰጥቷል። ነቢይዩ ጩፋ ምላሽ ሰጥቷል። ማርሽ በአንድ ብቻ ሳይሆን ገና መድፍ እንተኩሳለን ሲል በክራይስት አርሚ ቲቪ ላይ መናገሩን ከፌስቡክ ላይ ተመልክቻለሁ። እንደሚታወቀው ከሰሞኑ የኢትዮጵያ ወንጌል አማኞች ቤተ ክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ያስጠነቀቁበትን መግለጫ ማውጣቱ ይታወቃል። ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምህሮት ውጪ መሆኑን ገልጾ ነበር ያስጠነቀቀው። ታዲያ ይህንን ተከትሎ ነቢይዩ ጩፋ ምላሽ ታዲያ በምላሹ ላይ አንድ ነቢይ በፓትሮል መታጀቡ አይግረማችሁ። መታጀብ ከፈለጋችሁ ስራ ስሩም። የክርስቶስ አገልጋይ መጣ ሲባል ማርሽ ባንድ አይደለም፣ ካላንደር ሁሉ ሊዘጋ ይችላል ብሏል። እንዲህ ካለ ምን ትላላችሁ? የሆነ ኮንፊደንስ የማይሰጡ ሰው አለ። አይ አም ሹር፣ ንግግሩ በቃ ብቻ ነገ የሄድበታ ለአንድ ስራ ምናምን ወታደር ያስፈልገኛል። ፕሮባብሊ አለም ላይ ያለውን ነገር ሁሉ በመፍጠርና በመጠገን ዝለን ነው የሚሆነው። ታዲያ ለምንድነው በዚህ በፈጠራ ችሎታችሁ ለምንድነው በየቦታው መጸዳጃ ቤት ማትሰሩት? መክፈል ማስቸገር ሆነ ደግሞ ይህ ችግር ቢሆን ራሱ ሁሉንም ሴት አይወክልም። ቆንጆዎቹ ብቻ ነው የሚከፈልላቸው። ለእነሱ ደግሞ ችግር የለም። እናስቸግራችኋል። ለቆንጆቹ ላልከው ተቸግሬ ነው። ሲቀጥል ደግሞ ያልኩት ገንዘብ ላላችሁ እንጂ ለእንዳንተ አይነት አደለም ነሽ የኔ ቆንጆ ላንቺ አይደለም። እሺ፣ ለወንዶቹ ነው ቪኤቲ የማግኘት እደ ያለንመ ምን ይለሽ ምን አማራት አሉ። ሲጀመር ቪኤቲ የመግዛት አቅም ቢኖር እዛ ስር ምንም አታደርግም። ቀን ስራ ስለምል ሲጀመር ቀን ሙሉ ቁጭ ብላ እንደምትውለው አንተ ለማከክ ነው የሚሆነው ታዲያ ብሎ አይፈታበት አባየኛ ጣናኛ ማከክ ህግ ግዴታ አይደለም። ታጠቡ ገንዘብ የለውም። ስሚ ሲነገርሽ ሁልጊዜ ማታ ማታ ጠብቆ የሚደው አይኑሮ ግድ የለም ችግር የለውም አይኑሮ ይሄ ነገር ቀልድ ካልሆነ ወደ ቁም ነገር ወስዳችሁ እንደዚህ የምትሉ ከሆነ ገንዘብ ነው ወይስ ሰው ፍላጋ ነው የምትመጡት እናንተ? የምሬን ነው ይሄ ጥያቄ መሆን አለበት ብያ አስባለሁ ግን እንደ ቀልድ እንወሳደው እንደ ቀልድ ወሰዱ ካላችሁ፣ ከዛ ውጭ ገንዘብ የለውም። ምንድን ነው እን ትንሽ ማነው ትንሽ ነገር መጥፋት ቪዲዮ ወይ የታረድኩት ሰኔ አስራ አምስት ቀን ነው። ሁለት ሲመጣኝ ይኸኛው ተከፈተ ጭንቅላቴ ማለት ነው። እንደዚህ እንደዚህ አድርገዋል ማለት ነው። ሌላስ ምን ይሻላል? ከዛ የሆነ ሚንትን የሚልም ነገር አለ፣ ቢላ ማለት ነው። በሱ ይፈቀፍቀዋል፣ ፀጉሬን ማለት ነው። ሲፋ በሰደፍ መታኝ። በሰደፉ ሲመቱኝ ይህን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጥረቢያ ዛቢያ መታኝ ሞትኩበት። ስሞትበት ዞሮ ቦሮቹን አየ። ይሚተለትላሉ፣ እንደምላጭ አይነት ነገር ይዘዋል። ይሄ ሁሉ ትልትል ነው። ይሄን ማህፀኔ ከተጨቀጨቀ በኋላ ምን ማለት ታውስ ሜት ግን ምንድን ነው በስድስተኛ ቀን ቀና ብዬ እንትን ስል ምንም ነገር የለም። ከጎኔም እሬሳ አለ። ከጎኔ ቦሮቹን አየና ተመልሰው እንደገና አብዬ ብድግ አልኩ። ነፍሴን ዘርቼ ብድግ ስል እንደገና የመጨረሻ ላይ በገዛ ቆንጭራይ በጎራዴ ነው ያረዱ እና እንደዛ መጨረሻ ላይ የሞትኩ መስሎት ነው ትቶ የሄደው። አይ ሞች አለው ሞተው ስሞት ጥላ ላይ የሰሞኑ በጣም መነጋገሪያ ጉዳይ ነው ይሄ ጉዳይ። በተለይ ኢቢስ እና ኢቢሲ እንዲሁም ደግሞ ብርቱካን ብርቱካን እና ኢቢስ ከለሩ እኮ ይመሳሰላል። አይመስላችሁም? ማለት ስለሚመሳሰል ነው ስሙ እና ከለሩ እና የተለያዩ ሜሞች የተሰሩባቸው ይገኛሉ። አንዳንድ ጊዜ ለማን እንደሚታዘን አታውቁም። የቱ ጋር እንደምትቆሙም አታውቁም። ከዚህ በኋላ ለሚመጣው ሰው እንዴት ነው ይለቀሳሉ? ሉላ ጨክና ታለቅሳለች። ከዚህ በኋላ ተዚህ ከዚህ በኋላ ፈገግ የምትል ወይ ደግሞ ካሜራ እሷ ላይ የማይደግኑት ይመስለኛል ብዬ አስባለሁ። ወይ ደግሞ እሷ አታቀርብ፣ ወይ ኢቢኤስ ተዘግቶ ሊቀር ይችላል። አናቆመ እሱ ግን የሰሞኑ ጉዳይ አዲስ ምዕራፍ፣ ሌላ ታሪክ አምጥተዋል። ኢቢኤስ ያለውን አምኖ ኢቢሲ ያሉትን ያላመኑ፣ ወይ ደግሞ ኢቢሲ ያለውን አምኖ ኢቢኤስ ያሉትን ያላመኑ ሰዎች ምን አይነት ሰዎች ናቸው? እዚህ ጉዳይ ላይ ሁለት ነገር እነግራችኋለሁ ብያችኋለሁኝ። እስከ መጨረሻ ድረስ በጥሞና ተከታተሉኝ። በትክክል እሷ እንግዲህ ዶክመንተሪ ተሰርቶባታል ኢቲቪ ላይ። ከዛ በኋላ እኔ የመውሸቴ ነው ድራበ አለች፣ እንግዲህ ካለች ማመን ነው እንግዲህ። ምንም የሚጣራው ነገር ህግ ነው የሚያጣራው። ሉላ ቅፋት ስታለቅስ ማለት ለሉላ አልቅሻለሁ ለልጅቷ ሳይሆን እውነት መስሏት እንደዚያ በመሆኗ ለእሷ አዝኛለሁ። የኢቢኤስ ቴሌቪዥን ኃላፊ ይቅርታ ጠይቋል። የኢቢኤስ ዋና ስራ አስፈጻሚ አቶ አማን ፍዛ ሲሆን ጉዳዩን አስመልክተው በዛሬ ዕለት መግለጫ ሰጥተዋል። በመግለጫቸውም በድርጅቱ ውስጥ እና በውጭ የተገናጀ ኃይል ከጋዜጠኝነት መርህ ውጭ የሆነ ተግባር ተፈጽሟል ብለዋል። የዶክመንታሪው አዘጋጆች ያለበቂ መረጃ ማጣራት ያከናወኑት ተግባር መሆኑን ገልጸው ዝግጅቱ ከማህበራዊ ትስስር ገጽ የወረደው በራሷ በብርቱካን ጥያቄ መሰረት መሆኑንም አረጋግጠዋል። አቶ አማን ለተፈጠረው ችግርም ይቅርታ ጠይቀዋል። አምስት የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት ቀረቡ። የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸው አለው ያላቸውን አምስት የኢቢኤስ ቴሌቪዥን ጣቢያ ሰራተኞችን በዛሬው ዕለት በፍርድ ቤት አቀረበ። ጉዳዩ የቀረበለት የፌዴራል ከፍተኛ ፍርድ ቤት በጠየቀው የአስራ አራት ቀናት የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮ ሰጥቷል። የፌዴራል ፖሊስ የጊዜ ቀጠሮውን የጠየቀው በስምንት ተጠርጣሪዎች ላይ እያካሄደ ያለውን የምርመራ ስራ በሰውና በሰነድ ማስረጃ በስፋት ለማጣራት በሚል ነው። ከስምንቱ ተጠርጣሪዎች ውስጥም ባለፈው ሳምንት እሁድን በኢቢኤስ ቴሌቪዥን ጣቢያ በተሰራጨው ዝግጅት ላይ የሀሰት ታሪኳ ቀርቧል የተባለው ብርቱካን ተመስገን ትገኝበታለች። ዘገባው የአዲስ ኒውስ ነው። ተጨማሪ መረጃዎችን የምትፈልጉ ከሆነ ይህንን አካውንት ፎሎ ማድረግ አይርሱ። ግን ብዙ ሰው አልቅሷል። እውነት ታሪክ ነው ትክክለኛ ታሪክ ነው ብሎ ብዙ ሰው አልቅሷል። የምር ግን በቃ አልቅሶ አሁን ላይ ያለቀሰው እኔ እንኳ አላለቀስኩም። የምሬ ነው የምላችሁ። አላለቀስኩም ማለት አጥጋቢ አይደለም ብያለሁ። እንደኔ የራሴ ሀሳብ ነው እንጂ ሌላ ነገር አይደለም። ከሌላ ነገር እንዳትረዱ። አሁንም በባለፈውም ነግሬያቸዋለሁ እና ኢቤስ ለምንድን ነው ሙሉ ቪዲዮ ያለቀቀው? ግን ጎድሎ ይመስለኛል ብዬ ቪዲዮ ሰርቻለሁ ከዚህ ቀደም አብዛኛው ሰው ግን እንባችንስ ትንሽ ቆሎ ይዞ ወደ አሻሮ ጠገል፣ ትንሽ አሻሮ ይዞ ወደ ቆሎ ጠገል የሆነ ታውቃለህ እና አንድ ማለት የፈለግኩት አንደኛው ነገር ስለሚዲያ ነው ማውራት የፈለግኩት ለምን የብሮድካስት ባለስልጣን ያስቀመጠው ስታንዳርድ አለ እና እሱን ስታንዳርድ መጠበቅ የለበትም ወይ ሜይንስትሪም ሚዲያ ብዬ አስባለሁ። ለምን አንድ ሰው ፕሮግራም ሲሰራ ኃላፊነቱን መውሰድ አለበት። በቀደም ብያችኋለሁ፣ ባክግራውንዱን ማጥናት ማወቅ መቻል አለበት። ሆስተ ሲያደረጉትና ፊት ለፊት የሚታዩ ሰዎች ሆስት ማድረግ እና ያንን ነገር የመጣላቸውን ማቅረብ ነው እንጂ ፊት ለፊት ስክሪን ፊት ለፊት መቆም ነው እንጂ ከጀርባ የሚሰራው ብዙ ነገሩን የሚሰራው ካሜራማን ዳይሬክተርና ኢንቨስቲጌሽን። ጆርናሊዝም የተማሩ ሰዎች ናቸው የሚሰሩት እና አንድ ማንሳት የፈለግኩት ይሄ ነው። በልጅቷ ተወሮ እመለሳለሁ። ዶክመንተሪው ላይ በጣም በጣም ያዝናናኝ ነገር ቢኖር እኔ ለሉላ አለቀስኩላት ያለች ልጅ በጣም ሉላ አቅፋት ስታለቅስ ማለት ለሉላ አልቅሻለሁ፣ ለልጅቷ ሳይሆን እውነት መስሏት እንደዚያ በመሆኗ ለእሷ አዝኛለሁ። እናችን እስቲ ሌሎች ሀሳቦችን ምን ይላል፣ ወደ ሀሳብ ይመለሳል። ኢትዮጵያ እኮ ተስፋ አላት። የምር በጣም ኢትዮጵያ ተስፋ አላት። የአርቱ ዘርፍ ላይ ተስፋ አላት። እንዲህ የሚያስለቅስ በቃ የለቅሶ እንትን ሲኖር የለቅሶ ሲን ሲኖር የሚሰራላት በጣም በጣም ተስፋ አላት። ከዚህ በኋላ እኔ እንዲህ ሰው በዚህ ልክ በዚህ ልክ ሊያለቅስ ይችላል። የምሬን ነው። እንደ ታሪክ ታሪኩ ያስለቅሳል። ታሪኩ ያስለቅሳል። ከዚያ ውጪ እኔ እንዴት የመሬ ነው። ጥያቄ የሚሆኑ ነገሮች አሉ። እዚህ ጋ ሳልናገር ማላልፈው ነገሮች ልጅቷ ትክክል ነች የተናገረችው ብሎ የሚሉ አካላትና ትክክል አደለችም ብሎ የሚናገሩት አካላት የሆነ ማህበረሰብን መወገን ሳይድ ማድረግ የሚፈልጉ ናቸው። እንደ ሰው ግን እኔ እንደዛ አልልም። ለምን እኔ ለሚዲያ ኃላፊነት ሰጣሉ። በባለፈውም ተናገሩ። ከዛ ውጭ የዚህ ጥፋት ሰለባ ግለሰብ ሊሆን ይችላል ወይ ደግሞ ራሷ ባለቤቷ ልትሆን ይችላለች። ከዛ ውጭ የአማራ ማህበረሰብ ንጹህ ነው ጨዋ ነው ኦሮሞ የማንም ማህበረሰብ ጋር መጠጋት ጥፋት አጥፍቶ ወይ ደግሞ የሆነ ነገርን ለሆነ ማህበረሰብ መስጠት ትክክል ነው ብዬ አላስብም። እና አብረን እየሰራን በተለያየ ቦታ እየተገናኘን ስለምንል ትክክለኛው ነገር እሱ አይደለም። ግን የሆነ እንደዛ ማድረግ የሚፈልጉ ሰዎች የዚህችን ልጅ ሁኔታ ከማህበረሰብ ጋር ማገናኘት የሚፈልጉ ሰዎች ረውንግ ነው፣ በጣም ትክክል አይደለም። ከዛ ውጭ ያው የተነገረንን ማምን ነው። ምንም ማድረግ አንችልም። እኛ የማጣራት አቅም የለንም፣ ፖሊስ ነው የሚያጣራው። ግን እንደሷ በትክክለኛ ላይፍ የደረሰባቸው ሰዎች አሉ ወይ አሉ፣ እነሱን መጠየቅ ነው እንጂ እቺኮ በይ ወዳለች እነዛ የት እንዳሉ የማይታወቁ ድምጻቸው ሄሎ፣ ሄሎ ወይ ብርቱ፣ ደህና ነህ? እንዴት ነሽ? አማን ነው አለሁኝ። እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም ሰላም ነው እ ደህና ነኝ እግዚአብሔር ይመስገን። ደህና ነሽ ወይ ጸሎቱን ታልፍ ልሰርደዋል አርግኝ እ እንደዚያ ነው። ደህና ነህ? ደህና ነኝ። እንዴት ነሽ? ምን አዲስ ነገር አለ? አይ እኔ ጋር የለም ምንም አዲስ፣ ባለበት ነው፣ ባለበት ነው። አንቺ ጋር ግን አይጠፋም መሰል እ አይ ሰላም ነው እ ሰላም ነው። አይ እንኳን ሰላም ሆነ። እና እንዴት ነሽ ባድርጊኛ ስልክ ነው ደርቤ ማውራ እንዴት ነው? መነጋገሪያ እየሆንሽ እኮ ነው መነጋገሪያ። እንግዲህ ቫይራል ወጣቸው። አሁን እኮ ሚዲያ ሚዲያው ሁሉ የሚያወራ እንደዚያ ነው እና ትክክል ነው። ስሚ እንጂ አይ ምንድን ነው ግን እኔ ያልገባኝ እኮ ማርያምን አንድ ቀንም ማታም በቃ አልነገርሽም። እነሱ እኮ አጥፉታታል በስተ ስለሆነ እነሱ ቢያጠፉትም ለምን ጎዶሎ የሆኑ ነገሮች ይታዩ ነበረ? የእውነት ቪዲዮ ላይ ለመናገር ስለ ታሪኩ ላወራ ወይ ደግሞ ለመዳኘት ምናምን ሳይድ ለመያዝ አይደለም፣ እውነት ለመናገር በቃ እዚህ ጋር የተረዳሁት አንድ ነገር ምንድን ነው ሰዎች ስትሞቱ እስከ መቃብር ድረስ እየየየ ያሉ ያደርሷቸዋል። መቃብር ጋር ስትደርሱ እናንተ ናቸው መቃብር ውስጥ የምትገቡ። እና ችል በቃ ብዙ ነገር ተብሏል፣ ስለ እሷ ደህንነት ስለ እሷ ምናምን ያወራ ሰው ነገር የለም። እሷን ፊገር አድርጎ ወይ ደግሞ እንደ ባንዲራ ውለብልቦ ሌላ ታሪክ ማውራት ነው የፈለጉት፣ እና ብዙ ሰዎች ይሄ የሚዲያ ችግር ነው ባጭሩ የሚዲያ ችግር ነው። የትኛው ተሳሳተ የትኛው ትክክል ነው ምናምን አለለም እሱን እኔ አላቅም፣ ግን ሚዲያ ምርጥ መረጃ ቢያመጣለን ቢሰጠን ምንም ችግር የለው። አሁን እዚህ ጋር ስለ ሚዲያ ስናወራ ኢቤስ እንደ ተቋም በጣም ብዙ ማህበራዊ ጥሩ ጥሩ ነገሮችን ሰርተዋል። በቅዳሜ ከሰዓትም በተለያዩ ፕሮግራሞቹ በጣም ርትበተ ነገሮችን ሰርተዋል። የመዝናኛም አንዱ ቻናል ነው እና ጉድዊል የሚባል አለ። በቢዝነስ ሀሳብ ውስጥ ጉድዊል ይጠፋል አንዳንድ ጊዜ። ጉድዊል ካለላችሁ ደግሞ ስፖንሰሮች የማግኘት ቢዝነስ የመስራት እድላችሁ በጣም አናሳ እየሆነ ይሄዳል። ሰው ይቅርታ መጠየቃቸው ከልባቸው ነው የህጉን ጉን ጉዳይ ላጎንተው እና ሴቶች፣ ሴቶች እኮ ችግር አለባቸው። ሴቶች የነኩት ነገር ከባድ ነው። ሴቶች የሚያመጡት መዘዝ ማብቂያ የለውም። ደግሞ የምር ማስመሰል ይችሉበታል። የሆነ ነገር ካቆሰሉም ደግሞ ቁስሉን እያሰፉ የሚረቅማቸውም ከባድ ነው። አይታችሁ ከሆነ ፔፕ ጋርዲዮላ በእግር ኳስ ከባለቤቱ ጋር ከተጣላ ወዲህ ማንቸስተር ሲቲ ምን አይነት ዝቅጠት ውስጥ እንደገባ አይታችሁታል። ይሸነፋል። ማንም ክለብ መጥቶ ያሸንፈዋል። እና ሲቲ ያው እንግዲህ የሴት ጫና ነጭ እና ሴት ተጽዕኖ አላት። እንግዲህ አልቅሳ ምናምንም ብላ ብዙ ነገር ታሪክ መስራት የምትችል ሴት ብቻ ነች ብዬ አስባለሁ። ሁሉም ናቸው አይደሉም፣ ሹር ስማርት ሴቶች አሉ፣ ሀገር መቀየር የሚችሉት ስንት የሚያስለቅስ ነገር። ሰኞ የኢዳል ፈጠር በዓል ይከበራል። ዛሬ ቅዳሜ ጨረቃ በመታየቷ ሰኞ መጋቢት 22 ቀን 2017 ዓ.ም የኢዳል ፈጥር በዓል እንደሚከበር ተገልጸዋል ለወቅታዊ አዳዲስ መረጃዎች እናት መረጃን ላይክ፣ ፎሎ አድርገው አንድ

እንግዲህ ቤተሰቦች የዛሬ ቪዲዮቻችን እነዚህን የሚያስሉ ነበር። በቅዳሜ ቀን ላይክ አይስስትም። ከተሳሳታችሁ ላይክ ማድረጋችሁን ከረሳችሁ ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁም ደግሞ ሰብስክራይብ ማድረጋችሁን በፍጹም በፍጹም እንዳትረሱ። ቀጣይ በምርጥ ቪዲዮ እንገናኛለን።